ሰላም ሰላም፣ ጠናስልኝ ሐኪም መስፍን እባላለሁ። ዘመድክሽን በተባለ የባህል ሕክምና ማዕከል ውስጥ ነው የምሰራው። ዛሬ ወደ ዩቲዩብ ብቅ ብለናል። ወደ ዩቲዩብ የመጣንበት ምክንያት በቲክቶክ ቻናላችን ላይ ከመቶ ሺህ የሚበልጡ ፎሎወሮች አሉን። እነኚህ ፎሎወሮቻችን በዛ የምናቀርበውን መልእክት እንግዲህ እያጠረብን ነው ያለውና በዩቲዩብ ደግሞ በሰፊው ብትመጡልን የሚል ተደጋጋሚ ጥያቄ ስላቀረቡልን እኛም እድሉን በሰፊው ለታካሚዎች ይሁን እንደዚሁ እውቀቱን ለሚፈልጉ ሰዎች መስጠት ስለፈለግን እነሆ በዚህ መንገድ መተናል። ስለዚህ ይህንን ቻናል ሰብስክራይብ እንዳደርጉ በጣም በአክብሮት እንጠይቃለን። ስራችን በስፋት የሚያተኩረው በደም ግፊት፣ በስኳር በሽታ፣ በኮለስትሮል ከልክ ባለፈ ውፍረትና እነኚህ የጤና ችግሮች በሚያስከትሏቸው ሌሎች ተጓዳኝ ችግሮች ዙሪያ ላይ በሰፊው እየሰራ ነው የምንገኘው። በዚህ አጋጣሚ ውስጥ በጣም በጣም በሺህ የሚቆጠሩ ሰዎች መድኃኒት አቁመው ኢንሱሊን ይሁን ታብሌት ይሁን ሌላም መድኃኒት ይሁን እነኝን ሁሉ አቁመው በጤንነት እየኖሩ ናቸው ያሉት። ለዚህ ትልቁ ምክንያት የሆነው እና መነሻ የሆነው እኔ ራሴ የስኳርና የደም ግፊት ታማሚ የነበርኩኝ ሰባት ዓመት ታምም ያለሁን አሁን ላይ ከዳንኩ ጀምሮ መድኃኒት አቁሜ ስኖር አራት ዓመት ከስምንት ወር ሞልቶኛል እና የኔን መዳን ምክንያት አድርገን ህክምናውን ጀመር ነው ዛሬ በርካቶች የዚህ እድል ተጠቃሚዎች ሆነው መድኃኒት አቁመው እየኖሩ ደስታቸውን፣ ሰላማቸውን እነሱም ቤተሰባቸውም ጭምር እፎይታን አግኝተው እየኖሩ ናቸው ያሉት ሰው እርሶም አባት ይሁን እናት ይሁን ወንድም ይሁን እህት ይሁን ጓደኛ ይሁን የስራ ባልደረባ ይሁን ልጅ ይሁን ማንኛውም የዚህ ችግር ሰለባ የሆነ ሰው ወደ ዞይ ሜዲኬሽን መጋበዝ ይችላሉ። ይሄንን ሰብስክራይብ በማድረግ ይሄን ዩቲብ ቻናላችንን ተጠቃሚ እንደሆኑ ማድረግ ይችላሉ። እርሶ መሆን ይችላሉ ማለት ነው። ከሚድኑ ሰዎች አንድ ሆኖ ለምስክርነት መብቃት ይችላሉ። መድኃኒቶቻችን አገር በቀል እጽዋቶች ናቸው። በዚህ መልክ የተዘጋጁ ሲሆኑ ሲቀርቡ እንግዲህ እንዲህ በሻይ መልክ ፈልተው የምንጠቀምባቸው ናቸው ያሉት ሰው አያሌ ምስክሮች በቲክቶክ ቻናላችን ላይ ያገኛሉ። እንግዲህ በውጭ ሀገር በአሜሪካ፣ በቻይና፣ በህንድ፣ ባንኮክ፣ አውሮፓ በልዩ ልዩ በእነኚህ በምጠቅሳቸው በሽታዎች ምክንያት ሄዶ መባከን እና ማባከን መንገላታት አሁን አሁን ላይ እየቀረ ነው ያለው። በእውነት ነው የምንለው፣ መዳኖ በቅርቦ ነው ያለው፣ መዳኖ በደጆ ነው ያለው፣ መዳኖ እዚሁ ኢትዮጵያ ውስጥ ነው ያለው። መዳኖ እዚሁ ኢትዮጵያ ውስጥ አዲስ አበባ መገናኛ ተራቱ ህንጻ መደዳ ሲቲ ሞል አምስተኛ ፎቅ ላይ ይገኛል ዞይ ሜዲኬሽን። ስለዚህ በመደወል በመምጣት እርሶም የእርሶ የሆኑትን በችግር ውስጥ ያሉ ሁሉ ተጠቃሚ እንደሆኑ ያድርጓቸው። በነገራችን ላይ የግድ በሽታው ውስጥ ስንገባ መጠበቅ የለብንም። ምናልባት ዳርዳሩ ችግሮቹ እያደቡባችሁ ያሉ ሰዎች እንደዚሁ ምንም ችግሩ ባይኖር እንኳን እነዚህ ዛሬ ላይ ታመሙ የምንላቸው ሰዎች ትላንት ከትላንት ወዳ ጤነኞች የነበሩ ሰዎች ናቸው። ስለዚህ አንድ ቀን የስኳርስ፣ አንድ ቀን የደም ግፊት፣ አንድ ቀን የኮለስትሮል፣ አንድ ቀን የሆነ በሽታ ሰለባ ከመሆናችን በፊት ቀድመንም በመከላከል ላይ በጣም እየሰራንና ውጤታማ እየሆነን ስለሆነ ያለነው እርሶም በመከላከል ታመሙ ከሆነ ደግሞ ከበሽታዎቹ በመዳን ራስዎትንና ወገኖትን ማትረፍ ይችላሉ። ኢኮኖሚ ለምን ይባክናል? ጊዜ ለምን ይባክናል? አካል ለምን ይንገላታል? ለምን ይሰቃያል? በስቃይስ ለምን ሞታችን በስቃይ ይሆናል? እንደምታውቁት ነው ስኳር በሽታ ዓይን ምን እንደሚያደርግ ታውቃላችሁ? በርካቶች ዓይኖቻቸውን እያጡ ናቸው ያሉት። ወጣቶች ሳይቀሩ እኛ ጋር የሚመጡ ሰዎች እያየን ነው። በርካቶች እግራቸውን እያጡ ናቸው ያሉት። በርካቶች ኩላሊታቸው ፌል እያደረገ ነው ያለው በርካቶች ዛሬ ላይ ትዳር እየተቃወሰ ነው ያለው። መራቢያ አካል ፌል እያደረገ ነው ያለው። በርካቶች የነርቭ ጉዳት እያስተናገዱ ናቸው ያሉት። በርካቶች የቆዳ ጉዳት፣ በርካቶች ልዩ ልዩ በሽታዎችን እያስተናገዱ ናቸው ያሉት። በስኳር በግፊት ምክንያት ሰው መፍትሄው በጆ ነው ያለው። እና ወደ ዞይ ሜዲኬሽን ይምጡ፣ ይደውሉ። አድራሻችን ቀደም እንደነገርኳችሁ ነው ያለው። ሐኪም መስፍን ነኝ። በእኔ የሰራ ይህን የመሰለ መድኃኒት በእርሶም በእርግጠኝነት እንደሚሰራ እሙን ነው። አመሰግናለሁ። ይመቾት። መልካም ጊዜ።